ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ ማስተዋል ወንደሰን ወደ ፕሮቴስታንት ሃይማኖት ከሄደችበት ሰዓት ጀምሮ እስካሁን ድረስ ፕሮቴስታንቲዝምን በተለይም ጴንጤቆስታሊዝሙን እያስተዋወቀች ነው። ልብ በሉ እዚጋ እየሰበከች ሳይሆን እያስተዋወቀች ነው። ማስተዋል ወንደሰንን እንደምታውቋት፣ ፊልም የምትሰራ የተለያዩ ሙዚቃ ክሊፖች ላይ የተለያዩ ማስታወቂያዎችን አይቲንግ፣ ጡት ማስተያዣ ባንድ ምናምን አስተዋውቃም ሊሆን ይችላል። ስለዚህ ማስታወቂያ የምትሰራ የኢትዮጵያ ሕዝብ ዘንድ የምትታወቀ ስለሆነች ፕሮቴስታንቲዝሙን በተለይም ጴንጤቆስታሊዝሙን እንድታስተዋውቅላቸው ነው። እንግዲህ አግባብተው እንዴት በእጃቸው እንዳስገቧት ማለት ነው። እና እዚህ ጋ ማወቅ ያለባችሁ የፕሮቴስታንት ሚሽነሪ መሃይምን፣ ድሃን ማህበረሰብ ብቻ አይደለም አታክ የሚያደርገው በየትኛውም ዘርፍ በየትኛውም አቅጣጫ የማህበረሰቡ ደካማ ጎን ምንድን ነው ብለው ነው የሚያጠኑት። ድህነት ደካማ ጎን ነው። መሃይምነት ደካማ ጎን ነው። ቁንጅና ለወንዶች ደካማ ጎን ነው። ስለዚህ በቃ ልክ ፓንትና ጡት ማስያዣ እንደሚያስተዋውቁት ሁሉ ወንጌልን እንድታስተዋውቅላቸው እንደዚህ ያደረገች ያላቸው እና ወንጌልን እየሰበከች ሳይሆን ፊልም ላይ ፊልም እንደምታስተዋውቀው ሁሉ እያስተዋወቀችላቸው ነው። በነገራችን ላይ ብዙ ጊዜ የፕሮቴስታንት ሚሽነሪነት ስብከት እየሰራ ነው ምናምን በሚል ይሄ እንዳልክ የሚባለው ልጅ ጋር ነብይ ጠለ የሚባለው ልጅ ጋር ሕብረት አላት እና እንደውም አንድ ቀን እዝቅ አለው ትን ብሎ የነበረ ይሄ ነብይ ጥል የሚባለው ኢየሱስን አምልኩ ምናምን እያለ ሲሰብክ ማለት ነው። እነዚህ ሰዎች ወንጌል በዞረበት የማይዞሩ ወንጌል ላይ ኢየሱስን አምልኩ የሚል ስብከት የለም። በሐዋርያት ህይወት ልምምድ ውስጥ ኢየሱስን አላመለኩም፣ ኢየሱስን አምልኩ ብለው አልሰበኩም። ኢየሱስ ወንድማችን፣ ኦኬ መምህራችን፣ እንጂ የሚመለክ አይደለም። አምልኮት አይገባውም። ይህንን እንኳን አያውቁም እነሱ። አሁን እያስተዋወቁ ምናምን እያደረጉ በእርግጥ አያውቁም። አሁን እነዚህ ምስኪኖች ምንድነው ብዙ ጊዜ በተለይ ፕሮቴስታንቲዝም ፎከስ የሚያደርገው የሰው ልጅ በየጊዜው የሚያመጣቸው ላይፍ ስታይሎች አሉ። እንግዲህ የሰው ልጅ ከክላሲካል ዘመን ወጥቶ ከዛ ወደ ሪያሊዝም ዘመን ከዛ ደግሞ ወደ ኢምፔሪያሊዝም ይቀይራል። የህይወት ሙዶች ይቀይራሉ። አሁን ያለንበት ደግሞ ምንድን ነው? ይሄ የዲጂታል ዘመን ነው፣ የዲጂታል ሪዮት አለም የሚባለው ኦኬ። እዛ ላይ ስለሆንን ፕሮቴስታንት ራሱ ከ በተለይ ጴንጤቆስታሎቹ አይ ቲንክ ግን ሀያኛው ክፍለ ዘመን ላይ ነው የተነሱት ከፕሮቴስታንት የበቀሉት ማለት ነው። እና ምንድ ነው ራሳቸውን የሚያስቡት ራሳቸውን ካሪዝማቲክ አድርገው ነው የሚያስቡት። ሌላውን ኋላ ቀር ባህላዊ፣ በተለይ እንደ እዛው ፕሮቴስታንት ውስጥ ያሉ አንዳንድ ቸርቾችን፣ ኦርቶዶክስ ቸርቾችን፣ ሌሎች ቤተ እምነቶችን ትራዲሽናል ነው አድርገው የሚያስቡት እና ራሳቸውን ፎከስ አድርገው ይሄን ሁሉ ዘመን ያሳለፉት ምንድነው፣ የሰው ልጅ ያመጣው የህይወት ለውጥ አለ አይደለም? እዛ ላይ ነው ፎከስ ያደረጉት እንጂ ወንጌል ላይ ፎከስ አላደረጉም። ኖርማሊ ወንጌል በቄሶችና በመነኮሶች ምክንያት በቃ ብልሽትሽት ብሎ ኢየሱስን ፈጣሪ ተደርጎ ተሰጥቷቸዋል። ዘላለም ዓለማቸውን ኢየሱስን ፈጣሪ አድርገው ይዘው በቃ እነሱ ፎከስ የሚያደርጉት ሱፍ መልበስ፣ ሴትን እንዴት አድርጎ የወንጌል ማስታወቂያ ያ የእምነታቸው ማስታወቂያ አይ ቲንክ ወንጌል በሴት አይተዋወቅም። ኢየሱስ ክርስቶስ የሴት ደቀ መዛሙር የለውም። ኢየሱስ ክርስቶስ ሴቶችን ወንጌልን ስበኩ ብሎ አላክም። ወንጌል እንደዚህ አይነት አይነት ሴት አይፈልግም ጡት ማስያዣና ፓንት ባስተዋወቅችውበት ማንነቷ ፊልም ላይ ምናምን ሙዚቃ ክሊፕ ላይ እንትን ባለችበት እንትኗ ወንጌል እንድትሰብ ወንጌል ራሱ አይፈቅድም ወንጌል ብርሃን ነው በነገራችን ላይ ስለዚህ ኢየሱስ ክርስቶስ የፈጣሪን የእግዚአብሔርን ወንጌል ሰበከ እንጂ ወንጌል ኢየሱስን እግዚአብሔር ነው አይልም ወንጌል ኢየሱስን አምልኮት አይልም ስለዚህ እነዚህ ሰዎች በወንጌል ስም የሚዋሹ ናቸው በነገራችን ላይ እኛ ከሰበከን ወንጌል ውጭ የሰበከ የተረገመ ይሁን ብሏል ስለዚህ እግማ ናቸው ነው እንደዚህ ያደረጋቸው የነዚህ ሰዎች የደረሰባቸው እርግማን ገና ብዙ ነገር ወደፊት ያመጣል እና በነገራችን ላይ አዋርዱን ራሱ ሰግጥ አዋርድ ያልኩት ለምንድን ነው? ማስተዋል መድረኩ ላይ ወታ የሚሸለሙትን ሰዎች ስም መጥራት ነው። ያ ነው ስራዋ። እና እንደዚ አይነት ነገር ማድረግ እንደኔ እንደኔ ተቀባይነት የለው። አሁን እዛ ጋንድነውንቀትም ነው። እ ሃይማኖት የሚሰበክበት የራሱ ቦታ አለ። በነገራችን ላይ ፕሮቴስታንቶች በዚህ ሰዓት ባለ ጊዜ ነን በሚል በየቦታው በቃ ይሄ በነገራችን ላይ ረብሻነትም ነው። ያኔ አሁን እኮ ያለነው ሀያ አንደኛ ክፍለ ዘመን ዲጂታል ዘመን ላይ ነው እኮ። እና አሁን እነሱ ወደኋላ ልክ እንደ ግመል ሽንት ወደኋላ ሂደው ልክ በቆስጠንጢኖስ ዘመን የነበሩ ክርስቲያኖች አስተሳሰብ ነው እያሰቡ ያሉት። ምክንያቱም ቆስጠንጢኖስ ለራሱ ስልጣን ስል ክርስቲያኖችን ወደፊት ሲያመጣ በዛ ጊዜ በቃ ነጻነት አገኘን ብለው እንደሚሰሩት ነው በሀያ አንደኛ ክፍለ ዘመን እየሰሩ ያሉት ማለት ነው። እንደዚህ አይነት ነገር ከማድረጋችሁ በፊት ወንጌል አንብባችሁ አምልጡ። ኢየሱስን ከማምለክ አምልጡ።